ወአሌይኩም ሰላም ወራህመቱላህ ወበረካቱ ሴት ልጅ ዶሮ ወይም ከብት ማረድ ትችላለች? አው በመነሻነት አንዲት ሴት ወንዶች ያደርጉታል ከሚባለው ነገር እሷ ትለያለች የሚል ማስረጃ እስካልተገኘ ድረስ ታደርጋለች ነው የምንለው። ሴቶች ወንዶች የሚያደርጉትን አያደረጉም የሚባለው ሸሪዓዊ ደሊል ሲገኝ ነው። ይህን ግን የሚከለክልም ደሊል የለ። ግን መስራቷ እንደሚቻል የሚያሳይ ደሊል አለ። በመተኛው ጊዜ አንድ ሴትዮ አርዳ ስጋው ትክክል መሆኑን ተናግረዋል። ሁለተኛው፣ ሴቶች የፈርድ ጥበብ ሲታጠቡ ጸጉራቸውን እና ሰውነታቸውን ለየብቻ ቢታጠቡ ችግር አለው ወይ ለሚል ማለት ፋስል ለማድረግ መዋላ ያለ ማድረግ ያለ ማስከታተል ነው። ይህ እንግዲህ ዑለማዎች ዘንድ ያለውን እንትን ነው የምንይዘው። ዑለማዎች ዘንድ ብርቱ ኺላፍ አለ መዋላ በተለይ ውዱ ላይ ግዴታ ነው አይደለም በሚለው መዋላ ሱና ነው ሚ ምሳሌ በሻፍያ ላይ ስንማር እንግዲህ እኔ ድረሶች ከሆናቸው ብዬ ነው እና ይላሉ። ራጅ ሆቀውሉ ግን አዲላዎች የሚያሳዩት ውዱ እያደረገ የጎደለበትን ሰው እንደ አዲስ ውዱ አርግ እንዳሉት ማስከታተል ግዴታ መሆኑን ነው። እናም መለያየቱ ጊዜው እስካልረዘመ ድረስ ተከታትሏል የሚባል ከሆነ ችግር የለው። ግን ጸጉሩ ለምሳሌ ሴትዮዋ ትታጠብና አሁን ቆይታ ደግሞ ከሰዓት በኋላ ገለ ብታጠብ አይሆንም። መለያየት የማይባል የሆነ ማስከታተል ተብሎ የሚጠራ የሆነ መለየት ቢኖር አሁን እንዳልኩት ጸጉሩ መጀመሪያ ይታጠብና ከዛ ሳይደርቅ ደግሞ አንድ አካል ከአንድ አካል ተከትሎ ታጥቧል። አልተለያዩ። ተለያየም የሚባለው ሳይደርቅ ሲሆን ታጥቦ፣ እርጥበቱ ባለበት ወቅት ላይ ሌላው ቀሪው አካል ቢታጠብ እርጥበቱ እንዳለ እስከተነ ደግሞ መነት ደግሞ አለበት ጸጉር ሲታጠብ የአካል ተጥበት አካል ተብሎ ይነየታል። እንዳይደርግ ሳይደርቅ ተከትሎት ከአንገት በታች ያለው አካል ታጠበ ችግር የለውም። ግን አሁን ካልኩት ግዶባጭ ከሆነ ሁሉም እንዳዲስ መታደየስ አለበት። ሶስተኛው መዝይ የሚያስቸግረው ሰው ውዱ አድርጎ እስከሚሰግድ ድረስ ባለው ጊዜ ድጋሚ የሚፈሰው ከሆነ ምን ማድረግ አለበት? መዝይ የሚሆን ሪሕ የሚሆን የሚያስቸግረው በውል የሚሆን ሰላሰል በውል ብሎ ዑለማዎች ይጠሩታል ይሄንን መያዝ መቸገር የመቋጠር መቸገር የሚባለው ነው። ይሄ ያለበት ሰው ማድረግ ያለበት ሰዓቱ ከገባ በኋላ ነው ሰዓቱ ከገባ በኋላ ነው ውድ ማድረግ ያለበት። እስቲ ሀዛም ያለባት ሴት እንደዚ የምታደርገው ሰዓቱ ግብት ካለ በኋላ ውድቸውን ያደርጋሉ። ከዛ ማሸጊያ ይደረግበታል እንዳይንጠበጠም እንጂ የሚቆምበት ሰዓት የለማ የሚቆምበት ሰዓት ስለሌለ ሰዓቱ ድርስ ካለ በኋላ ውድኡን ድርግ አድርጎ እሽግ አድርጎ እንደወጣ እያወቀ ይሰግዳል። ለምን ሰው ከሚችለው ብላ ይገደድ፣ በስለም የሚችለው ይህንነዋ። ወላኪን ይህን ውዱ ሰለሰልበ ያለበት ሰው ዳእማ ተፎቃሀዎቹ ውዱ የሌለው መሆኑ ቋሚ የሆነ ሰው ማለት ነው። ውዱ የሌለው መሆኑ ቋሚ የሆነ ሰው ተብሎ ነው የሚጠራው። ስለዚህ ልብስ እንዳይነጅስበት ማሸጊያ ነገር እያደረገበትና እንደወጣ እያወቅ እየተገድ እያለ እየወጣ መሆን ቢያቅ እንዳዲስ አድርጋ ቢባል ምክንያቱም አድርግ ቢባል ይሄ ሰው አሁንም እያደረገ አሁን እየወጣ ነው ሱሪ በራሱ አይነት ስለሚሆንበት እየወጣ ያለ በዛው እንዲቀጥል የሚሆነው ወላሁ አለም